ንዜነ ወክሙ ዜና ሰናየ ዘነገሩነ ዘነገሩነ አበዊነ ዘነገሩነ ዘነገሩነ አበዊነ ሁለት ተኩል እስከ ስድስት ሰዓት የትምህርት ክፍለ ጊዜያቸው ነው። ከስድስት እስከ ሰባት የምሳምራ ፕሮግራም ነው። ስምንት ተኩል እስከ አስራ አንድ ሰዓት ባለው ጊዜ ደግሞ የአብነት ትምህርት ነው ሲማሩ የሚቆዩት። ይሄ የአብነት ትምህርት በአብዛኛዎቹ ከተለያዩ አህጉረ ስብከት ተመርጠው ሲላኩ የአብነት ትምህርቱ ያልተሟላ ናቸው። ኮሌጁ ራሱ በዚሁ እንዲያሟሉ አድርጎ የቅዳሴ የቅኔ፣ የዜማ ትምህርትን ሲማሩ ይቆያሉ። በሰዓቱ ክፍለ ጊዜ እንደዚሁም ደግሞ በንባብ በኩልም ድክመት ያለባቸውም እንደዚሁ የንባብ የቅን የመምህሩ ንባብም ጭምር ያስቆጥር ነበረ። በአጠቃላይ ክፍተቶች፣ ጉድለቶች በአብነቱ ትምህርት በኩል በሰዓቱ ክፍለ ጊዜ ሶስት አመት ሲማሩ ቆይተዋል። በዚህ ክፍለ ጊዜ ግብር ድቁና የማያውቁ የነበሩ በተለይ አሁን ከኦሮሚያ ክልል የመጡ ወንድሞቻችን እዛ ያለችው ቤተክርስቲያን እንዳትጎዳ በማለት የተቀበልናቸው አሉ። ምንም የማያውቁ የነበረ አሁን ድቁናውን የጨረሱ የቃል ትምህርት የጨረሱ አሉ። በዚሁ ያብነት ክፍለ ጊዜ እና በዚህ አይነት እየተማሩ ቆይተዋል። የማህበር ቀለም በዓላት ሲደርሱም ያደርጋሉ። አስር ሰዓት እስከ አስራ አንድ ሰዓት የስራ ክፍለ ጊዜ አለ በየቀኑ ስራ ይሰራሉ። ከአስራ አንድ ተኩል እስከ አንድ ተኩል ባለው የጸሎት መርሃ ግብር አለ። በዚህ የጸሎት መርሃ ግብር መሐረነ አብ ያደርሳሉ። ጸሎቱ እንዳለቀ እዚያው ወንጌል የመጽሐፍ ቅዱስ ጥናት ነው። የመጽሐፍ ቅዱስ ጥናት ስልቱ አራቱም ወንጌላት ናቸው። ከማቴዎስ ይጀምራል። ማቴዎስ ምዕራፍ አንድ ብሎ ይጀምርና የዕለቱ አንድ አንቀጽ ብቻ የዕለቱ ትምህርት ነው። እያንዳንዱ ደቀ መዝሙር ተረኛ ሆኖ ይመደባል። የማያስተምር ሰው አይኖርም። መጨረሻ ላይ መምህራኑ ያለብሳሉ። የሚቀጥለው ቀን ትምህርት ደግሞ ቀጣዩ አንቀጽ ነው። በሚቀጥለውም ከዛው የቀጠለው ነው። ተማሪው የፈለገውን ርዕስ ከፈለገ ቦታ አምጥቶ አያስተምርም። ወንጌሉን መቱን እየሄዱ ነው የሚያስተምሩት። በዚህ መልኩ ሲማሩ ቆይተዋል። እንግዲህ ሶስት ዓመት ሞልቷቸዋል። በቅዱስ ዜና ማርቆስ መንፈሳዊ ኮሌጅ በኩል ይዘናቸው የመጣን ሀያ አራት ነበሩ። ሁለቱ በተለያየ ምክንያት ለዚህ አልበቁም። ሀያ ሁለቱ ዛሬ ለማስመረቅ ወደዚህ መጥተናል። ጉባኤው በእርሶ ፈቃድ ከተፈጠረ ጊዜ ጀምሮ በተለያየ ቋንቋ የሚናገሩ ናቸው እነዚህ ሌላው ደግሞ በጣም ደስ የሚለው

ተማሪዎችን ለዚህ ደረጃ ስላበቃችሁ ወደፊትም ከፍ ላለው ደረጃ ለማድረስ ጥረት የምታደርጉት ጥረት ለቤተ ክርስቲያናችን በጣም ጠቃሚ እና አስፈላጊ መሆኑ የታመነበት ነው እና ተማሪዎችም እዚሁ ደረጃ እንኳን ያደረሳችሁ ለሚቀጥለውም እግዚአብሔር ያደርሳችሁ። እግዚአብሔር ይባርካችሁ። መምጣታችሁም፣ ድካማችሁም እግዚአብሔር ይከበልላችሁ። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ መልካም ምረቃ ያደርግላችሁ። ተባረቡ፣ ተባረቡ። ስብሐት ለእግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት። ሰኔ 29 ቀን የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የደቀ መዛሙርቱ የምረቃ ዕለት ነው። እንግዲህ ይህ ኮሌጅ ከተመሰረተ ሶስተኛ አመቱ ነው። በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ የቀጳጳዛ አክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የፕትርክና ዘመን በቅዱስ ሲኖዶስ የመመራሰጭነት የተቋቋመ መንፈሳዊ ኮሌጅ ነው ይሄ ኮሌጅ እንግዲህ ከተመሰረተበት ከተቋቋመ ጊዜ ጀምሮ በማስተማር ሂደት ላይ ይገኛል የሶስት አመት የዲፕሎማ መርሃ ግብር ነው ለጊዜው የተጀመረበት ነገር ግን ወደፊት በዲግሪ ወደ ዲግሪ መርሃ ግብር አድጎ በዲግሪ የሚቀጥል ነው የሚሆነው ደቀ መዛሙርቱ የመጡት ከሁሉም የአህጉረ ስብከት ነው። ከሰሜን ከደቡብ፣ ከምስራቅ፣ ከምዕራብ ነው የመጡት። ስለዚህ የብዙ ቋንቋ ተናጋሪዎች ናቸው። ደቀ መዛሙርቱ በዚህ ቆይታቸው ከመንፈሳዊ ትምህርት መማር ባሻገር ወንድማማችነትን ኢትዮጵያዊነትን እናትርፈዋል። አብረው ይማራሉ፣ አብረው ይጸልያሉ፣ አብረው ይሰራሉ፣ አብረው ይመገባሉ። በዚህ አይነት ነው ሶስቱን አመት ያሳለፉት። እንግዲህ የነገረ ሃይማኖት ትምህርት ሲማሩ ቆይተዋል። ከሰዓት በኋላ ባለው መርሃ ግብር ደግሞ የአብነት ትምህርት ነበረ የሚማሩት። የአብነት ትምህርት ጉድለት የነበረባቸው አንዳንድ ቦታ ደግሞ አንዳንዱን አህጉረ ስብከት ለመርዳት ሲባል ብዙም እውቀት የሌላቸው የገቡ አሉ። ነገር ግን ኮሌጁ ከቃል ትምህርት ጀምሮ ዳዊት አስደግሞ የቃል ትምህርት አስጠንቶ ግብረ ድቁና፣ መዝገብ፣ ቅዳሴ፣ ቅኔን የተማሩ አሉ ባይጨርሱም ቅኔም የሚቆጥሩ አሉ። እነዚህን ሁሉ ከሰዓት በኋላ ባለው መርሃ ግብር ሲማሩ ቆይተዋል። አብረው ይሰሩ ነበር፣ አብሩ ይጸልዩ ነበር እና የነበረ የሶስት ዓመቱ ቆይታ በእውነቱ በመምህራኑም በተማሪዎቹም በሰራተኞቹም በአጠቃላይ የኮሌጁ ማህበረሰብ እጅግ በጣም የሚያስደስት ጊዜ ነው ያሳለፈው። ተማሪዎቹ እንደ አንድ እናት ልጆች ሆነው ነው በመማር ማስተማሩ ሂደት ጊዜ ቆይታቸው የነበረው አሁን እንግዲህ በዲፕሎማ በቅዱስነታቸው ዛሬ በቅዱስነታቸው ቡራኬ ተመርቀዋል። ወደፊት እንግዲህ ወደ የአህጉረ ስብከታቸው ተመልሰው ለጥቂት ጊዜ በተማሩ ትምህርት የላካቸውን አገረ ስብከት አገልግለው ደግሞ እግዚአብሔር ቢፈቅ ለዲግሪ መርሃ ግብር ደግሞ ትንሽ አገልግለው ወደ ዲግሪ መርሃ ግብር እንዲመለሱ ይደረጋል እንግዲህ ይህንን ለብፁዕ ቅዱስ አባታችን ረጅም ዕድሜ ከተሟላ ጤንነት ጋር እየተመኘን ለዚህ ዛሬ ለቡራኬ ደቀ መዛሙርቱን ስላበቁ መመሪያውን የሰጠ የፈቀደ ቅዱስ ሲኖዶስንም እንደዚሁ እያመሰገንን ደስተኞች ሆነን ተገኝተናል እና እንግዲህ ሁለተኛውን ሶስተኛውን ዙር ደግሞ ለማስመረቅ እንዲያበቃን። እግዚአብሔርን እንለምናለን። እግዚአብሔር ከሁላችንም ጋር አይሁን። ስሜ መጋቢያ አይላፍ ኃይለ ጽዮን አባዴ ይባላለሁ። የሲዳማ ሀገረ ስብከት የሐዋሳ ፍነተ ጥበብ መንፈሳዊ ኮሌጅ ምክትል አካዳሚ ዲን ላይ እንግዲህ ይህ ኮሌጅ በቅዱስ ሲኖዶስ ፈቃድ የተመሰረተው በ2014 ዓ ም ነው በ2014 ዓ ም በቅዱስ ሲኖዶስ ፈቃድ ሲሰጠው አስፈላጊ የሆኑ የመማር ማስተማር መሰረተ ልማቶችን ቤተ መጻሕፍትን በማደራጀት ለአንድ ዓመት ከሰራ በኋላ በ2015 ዓ.ም የመማር ማስተማር ስራውን ጀምሯል። ይህ ኮሌጅ ሲከፈት ቀደም ሲል የካህናት ማሰልጠኛ ነበረ፣ አሁንም አለ። ስለዚህ ይህ የካህናት ማሰልጠኛ ከ40 ዓመታት በላይ አገልግሎት የሰጠ ነው። ለአካባቢው አጓራባች አህጉረ ስብከት በሙሉ አንጋፋ የካህናት ማሰልጠኛና በርካታ ሊቃውንትንና ሊቃነ ጳጳሳትን ያስገኘ የካህናት ማሰልጠኛ ነው። በዚህ ምክንያት ቅዱስ ሲኖዶስ ይህንን በመገንዘብ በ2014 ዓመተ ምሕረት የመማር ማስተማር ስራውን በኮሌጅ ደረጃ እንዲያካሂድ ፈቃድ ከሰጠው በኋላ በ2015 ዓመተ ምሕረት ከ15 አህጉረ ስብከት ተማሪዎችን ጥሪ በማድረግ የመግቢያ መስፈርትን በማውጣት ለመማር ማስተማሩ ብቁ የሆኑትን የቤተ ክርስቲያን ልጆች አስራ አምስት ደቀ መዛሙርትን ተቀብሎ እንሆ ዛሬ ለሶስት ዓመታት በትምህርት ሃይማኖት ወይም ደግሞ በቴዎሎጂና በአብነት ትምህርት የአብነት ትምህርትን መሰረት በማድረግ በንባብ፣ በዜማ፣ በቅዳሴ ለሶስት ዓመታት ከቴዎሎጂ ትምህርት ጋራ ሲሰጥ ከቆየ በኋላ እንሆ ለዘንድሮ ለማስመረር በቅዱስነታቸው ፊት ቀርቦ ቡራኬ አሰጥቶ መመሪያ አሰጥቶ ለማስመረቅ ያው በቅቷል ማለት ነው። በዚህ አጋጣሚ ሳንገልጽ የማናልፈው ጉዳይ ቢኖር ብፁዕ አባታችን አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስና የኮሌጁ የበላይ ጠባቂ ሊቀ ጳጳስ በኮሌጁ ውስጥ እንደ አንድ መደበኛ መምህር ሆነው ኮርስ ይዘው ጠመኔ የጨብጠው በተማሪዎች ፊት እየቆሙ ፈተና እየፈቱን ትምህርት እየሰጡ ያሉበት ሁኔታ ነው ያለው። ከዚሁ በተጨማሪም ደግሞ ያው በማታም በጠዋትም በተማሪዎቹ ፊት በአካል እየተገኙ ምክርና መመሪያ እየሰጡ ያው ዛሬ ብፁዕነታቸውን ባሉበት ለመመረቅ የሚያበቃቸውን የቅዱስነታቸውን ቃለ ምዕዳንና ቡራኬ ለማግኘት በቅተዋል ማለት ነው። እንግዲህ ይህ መንፈሳዊ ኮሌጅ ለአካባቢው አብሪ ኮከብ ሆኖ የተመሰረተ ነው። ይህም ማለት ምንድን ነው? ከየአህጉረ ስብከቱ በሀገረ ስብከታቸው በብፁዕ ሊቀ ጳጳስ ተወክለው ከሚመጡ ተማሪዎች በተጨማሪ በአካባቢው ያሉ መደበኛ አገልጋዮች በሐዋሳ ከተማ የአድባራት የገዳማት አስተዳዳሪዎች፣ ልዩ ልዩ አገልጋዮች ሁሉ እንደዚሁም ደግሞ ምእመናንን ያካተተ ማለት ነው። በማታና ና በቅዳሜ እሁድ የመማር ማስተማሩን በመዘርጋት የአካባቢ ኅብረተሰብን ምእመናን ትምህርት የቤተክርስቲያናቸውን መሰረታዊ ትምህርት እንዲያውቁና በዚህ ደረጃ ለከፍተኛ የነገር ሃይማኖት ትምህርት የሚያበቃቸውንም ትምህርት እንዲያገኙ እድል የከፈተ በመሆኑ በማታ ከ39 በላይ እንደዚሁም በውኬንት ደግሞ ካህናት፣ ዲያቆናት፣ የአድባራት ገዳማት ልዩ ልዩ ሰራተኞች ሁሉ እንደየአመቺነቱ በቅዳሜም በቅዳሜና እሁድም በማታም እየተማሩ ይገኛሉ ማለት ነው። ስለዚህ ቅዱስ ሲኖዶስ በአርቆ አሳቢነቱ በከፈተው ኮሌጅ ማህበረሰቡም ተጠቃሚ እየሆነ ነው ማለት ነው።